ከሰሞኑ በአማራ ክልል የተደረጉ ባለው ውጊያዎች የፋኑ ኃይሎች የአራት ኪሎ ቤተ መንግስት ያናወጥ ጥቃት ፈጽመዋል። በተለይም በሸዋና በወልዲያ ከተማ ዙሪያውን በተደረጉ ውጊያዎች የትናንት ጄኔራሎችን ጨምሮ ከ120 በላይ ያገዛዙ ሰራዊቶች መገደላቸው ይሰማሙ። ይህ ታዲያ ፊልድ ማርሻል ብርሃኑ ጁላን አጣብቂኝ ውስጥ ከመከቱን በላይ አብይ አህመድንም አስጨንቋል የተባለው ትናንት በትግራይ የተቀሰቀሰውን ከባድ ጦርነት ለማስቆም አብይ አህመድ ሰራዊት መላክ ቢፈልግም፣ በአንድ ጎን ደግሞ የኤርትራ ጦር መጠጋቱና ኤርትራ ከአገዛዙ የወሰደችውን መሳሪያ ለፋኑ ለመስጠት ማቀዷን ተከትሎም ጠቅላዩን ከባድ ጭንቀት ውስጥ ከቷቸዋል። ምን የተባለው በዚሁ ዙሪያ መረጃዎችን አሰባስበናል በዝርዝር ወደ እናንተ ምናደርሳችሁ ይሆናል። በሌላ በኩል በምዕራብ እዝ ስር የስልሳ ሰባተኛ ክፍለ ጦር አዛዥ ህይወቱ አልፎ መገኘቱ ሲታወቅ የሞተበት ምክንያት ደግሞ ብዙዎቹን አስገርሟል። ተጨማሪ መረጃ አለን። የአማራ ፋኖ ቦሎ ቤታ ማሪያ እያደረገ ባለው ከባድ ትንቅንቅ ያገዙ ወታደራዊ ካምፕ በመቆጣጠር ሙሉ ለሙሉ ማቃጠሉን አስታውቋል። ይህም በስፋት የምንመለከተው ሌላኛው መረጃችን ነው። ይህ ዱካኒውስ ነው። ዱካኒውስ አስቸኳይና ወቅታዊ መረጃዎችን እንደሚከተለው ማቅረብ ይጀምራል። በቆይታችንም ቀደም ሲል አስደምጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን ወደ እናንተ ክቡራን ቤተሰቦች በስፋት እናደርሳችኋለን። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮውን ላይክና ሼር በማድረግ እስከ ፍጻሜው አብራችሁን ትቆዩ። አሁን በቀጥታ ወደ መረጃዎች እናልፋለን። በድጋሚ አብራችሁን ቆዩ። በካራ ለጎማ በተደረገው ውጊያም ሌትናል ጄኔራል ተመስገን ደበበ የተባለ የመከላከያ ሰራዊት አዛዥ መገደሉ ተሰማም። የአማራ ፋኖ በሸዋ አጼ ኩና አምራ ክፍለ ጦር ከሰባት ለሰባ ክፍለ ጦር ጋር በመቀናጀት በይፋት ቀጠና ልዩ ስሙ ካራ ለጎማ በተባለ አካባቢ ላይ በወሰዱት እርምጃም ሌትናል ጄኔራል ተመስገን ደበበ የተባለ ከፍተኛ የመከላከያ ሰራዊት አዛዥ መገደሉን የሰባት ለሰባት ክፍለ ጦር ህዝብ ግንኙነት መምሪያ አስታውቋል። ሁለቱ ክፍለ ጦሮች ትናንት መጋቢት ሶስት 2017 ዓ ም ከንጋት ጀምሮ በይፋት ቀጠና ኤፍራታና ግደም ወረዳ አጣያ አካባቢ ሲንቀሳቀስ በነበረው የገዢ ቡድን ወታደር ላይ ከባድ ጥቃት በመሰንዘር ትልቅ ድል መቀዳጀታቸውንም አስታውቀዋል። በቀጠናው ልዩ ስማቸው ፋልማ፣ ካራለጎማ፣ አደሮ ተራራ፣ ሳራምባ በተባሉ አካባቢዎች ላይ ከነጋስ ጀምሮ እስከ አመሻሹ ከባድ ትንቅንቅ የተደረገ ሲሆን በዚህም በርካታ ያገዙት ኃይል ሞትና ቁስለኛ መደረጉና ከቡድን መሳሪያዎች ጀምሮ በርካታ ቁጥር ያላቸው የነፍሰ ኮፍላሽንኮብ መሳሪያዎችም በፋኖ መማረካቸው ታውቋል። ለተናል ጀኔራል ተመስገን ደበበ የተባለው ከፍተኛ የመከላከያ ሰራዊት አዛዥ ተገድለው የፋኖ አባላቱ በካራለጎማ ቀጠና በፈጸሙት የደፈጣ ጥቃት መሆኑም የሰባት ለሰባ ክፍለ ጦር ህዝብ ግንኙነት መምሪያም ለሚዲያችን ገልጿል። በሌላ በኩል የአማራ ፋኖ ቦሎ ቤት አማራ ባደረገው ተጋድሎ የአገዛዙ ወታደሮች ከ115 በላይ የሞቱበትና በርካታዎች የቆሰሉበት እንዲሁም የጦር ካምፑ የተቃጠለበትና ሙሉ ለሙሉ የወደመበትን ታላቅ ድል መጎናጸፉን አስታውቋል። ሰሜን ወሎ ዞን ወልዲያ ከተማና በዙሪያው ባሉ ታዳጊ ከተሞች በተደረገ ከባድ ተጋድሎም አገዛዙ ከባድ ኪሳራ ደርሶበታል። ለምን የተባለው ከወልዲያ በቅርብ ርቀት መቻሬ እስከ መርጦና ሲሪንቃ እንዲሁም ከፀሐይ መውጫ በኩል ጉባላፍቶ ወረዳ ደንጎላ ከውርታ ድረስ ባሉ ቀጠናዎች ማጥቃት ያደረገው የብልጽግና ጦር ከንስሮቹ የዋርካው መሪ ወዳጅ ልጆች በገጠሙ ጸረ ማጥቃት በመቶዎች የሚቆጠሩ ሰራዊቱ ሙትና ቁስለኛ ሆኖም አስከሬና ቁስለኛውን እየጣለ ወደ መጣበት ፈርጥጦ ተመልሷልም ሲል የፋኖ አዛዦች ገልጸዋል። የምስራቅ አማራ ኮር ሁለት አህዶች ዘው በላምባ ክፍል ጦር፣ ታጠቅ ክፍል ጦር እንዲሁም ዲቢና ወርቁ ባለሽርጡ ብርጌድ በመርጦ በኩል ካላኮርማ ክፍል ጦር በኮርታ እንዲሁም ከምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦርና ካሳምነው ክፍለ ጦር ሶስተኛ ሻለቃ በቅርቡ የተመሰረታቸው የእጁ ክፍለ ጦር ብሎም ልዩ ዘመቻ ሀዶች በጥምረት ባደረጉ ሰፊ ቀጠና የሸፈነ ከባድ ተጋድሎም በርካታ ድሎች ተመዝግበዋል። ባለሽርጡ ክፍለ ጦርና የእጁ ክፍለ ጦር ስሪንጋ ከተማን በመቆጣጠር ያገዛዙ የጦር ካምፕ ላይ ጥቃት በመሰንዘርና በማቃጠል ሙሉ ለሙሉ ያወደሙ ሲሆን አሁንም ከተማ እንደተቆጣጠሩ መሆናቸውን ለማወቅ ችለናል። ከተማዋ ሰላማዊ እንቅስቃሴ ተጠብቆ የትራንስፖርት እንቅስቃሴውን በሰላማዊ ሁኔታ እንደቀጠለ የሚሉት የመረጃው ምንጮች አሳምነው ክፍለ ጦር ሶስተኛ ሻለቃ ወልዲያ ከተማ መቻሬ እስከ መብራት ኃይል በመጽደቅ ተጋድሎ በማድረግ ታላቅ ገድል መፈጸማቸውንም ገልጸዋል። በተጋድሎ በዞን ብላምባ ክፍለ ጦር በኩል 43 ክላሽ፣ አንድ ብሬን፣ አንድ ስናይፐር ከ7500 በላይ የብሬን ከ10000 በላይ የክላሽ ተተኳሽ እንዲሁም በርካታ ቦምብና የወገብ ትጥቅ መማረክ መቻላቸውን ሲያስታውቁም ከ10 ያላነሱ ምርኮኞችም ያሉ ሲሆን ቆስለው የተማረኩ ያገዙ አባላቱም በፋኖ ኃይሎች እየታከሙ ይገኛሉ ተብሏል። ይህንን የፋኖን ክንድ መቋቋም አቅቶት ከመርጦ ወደ ጥቁር አስፓልት በመሽ ላይ እያለ መርጦ ሚካኤል አካባቢ አንድ ቤት ውስጥ ያሉ ንጹሃኖች ላይ የቦምብ ጥቃት በመፈጸም አራት ገሎ ሶስት አቁስሎ የተለመደውን ግብ ፈጽሟል ሲሉም የአካባቢ ምንጮች ገልጸዋል። ይህ በእንዲህ እንዳለ የአማራ ፋኖ ትግልን ትደግፋለች የተባለች በአጋዙ የምትታመው ኤርትራ በቅርቡ ከአብይ አህመድ የተነጠቀችው መሳሪያ ለአማራ ፋኖ ለመስጠት ንግግሮች መጀመራቸውን አንድ ለጉዳዩ ቅርበት ያላቸው ግለሰብ ጉዳዩን ይፋ አውጥተውታል። አሁን ላይ በአማራ ፋኖ ውስጥ ቁልፍ ቦታ ይዘው ሰራዊት እየመሩ የሚገኙት እንደነዘመነ ካሴና ሻለቃ ዝናቡልን ገረውን ጨምሮ በርካቶች የትግል መነሻቸው የኤርትራ በረሃ መሆኑ እሙን ነው። ታዲያም አማራው ከኤርትራ ጋር ወዳጅነትን ከፈጠረ ቢቆይም የአማራ ፋኖ በዲፕሎማሲው ዙሪያም እምብዛም የገፋበት አይመስልም ነበር። ነገር ግን በቅርቡ አብይን በቅርበት የሚያውቁትና ኑሯቸውን በውጭ ያደረጉት አቶ ጎዳንዶ አርጋቸው በአንድ ወቅት እየበደሉትን አማራ ለመካስ ቆርጠው የተነሱ ይመስላል። ለዚህ ደግሞ ማሳያው በተለያዩ ጊዜያት በየሚዲያው እየወጡም አማራውን ይቅርታ ሲጠይቁና ፋኖን ሲደግፉ በግልጽ ታይተዋል። እኒህ ጉምቱ ፖለቲከኛ ከቀናት በፊት በወጣ መረጃ መሰረትም ከኤርትራው ፕሬዚዳንት ጋር ለመነጋገር ቀጠሮ መያዛቸውን የተነገረው። ከዚህም ንግግራቸው በኋላም ፋኖ በኤርትራ የተያዘውን የአብይን መሳሪያ ይረከብ ይሆን፣ የኤርትራ ቃሏን ታጠፊ ይሆን የሚለውን የምናዩ ይሆናል። በሌላ መረጃችን በምስራቅ እስር የ67 ክፍለ ጦር አዛዥ ሕይወቱ አልፎ መገኘቱ ተሰማም። በወለጋ የአማራ ተወላጆችን በማነታቸው መርጦ ሲገድልና ሲያፈናቅል የነበረው ኮሌል ገመቹ ዲባባ ባረፈበት ሆቴል ህይወቱ አልፎ መገኘቱ ታውቋል። በምዕራብ ስር የ67 ክፍለ ጦር አዛዥ ኮሌል ገመቹ ዲባባ የምስራቅ ወለጋ ዞን ዋና መቀመጫ በሆነችው ነቀምቴ ከተማ ባረፈበት ሆቴል ከ30 ቀን 2017 ዓ ም ለመጋቢት አጥቢያ ለሌት ህይወት አልፎ መገኘቱን ወታደራዊ ምንጮች ገልጸዋል። በምዕራብ ስር የ67 ክፍለ ጦር ኮሌል አዛዥ ገመቹ ዲባባ ክፍለ ጦሩ በሚንቀሳቀስበት በተለይ በምስራቅ ወለጋና በሁሮ ጉሎ ወለጋ አካባቢዎች የአማራ ተወላጆችን በማናታቸው ምክንያት ሲገድልና ሲያፈናቅል እንዲሁም የቀንድ ከብቶቻቸውን በወታደራዊ ኦራል እያስጫነም ወደ ገበያ በመውሰድ ሲሸጥ ነበርም ተብሏል። ኮሎኔሉ በነቀምቴ ከተማ ውስጥ አርፎበት በነበረው በከተማዋ አንጋፋ በሆነው ደሳሊ ሆቴል እሁድ ለሰኞ አጥቢያም ሌሊት ህይወቱ ያለፈ ሲሆን፣ የልፈት ህይወቱ ምክንያት በውል ባይታወቅም፣ ነገር ግን ከህዝብ በተዘረ ሀብት ክፍፍል ምክንያት በክፍለ ጦር አመራሮች ዘንድ ከባድ የሆነ ግጭት ተቀስቅሶ መሰንበቱንም ወታደራዊ ምንጮች ጠቁመዋል። ኮሎኔል ገመቹ ከነብራሉ ጁላና ከነሽ መልሳ አዲስ አበባ ቀጥተኛ ትዕዛዝ በመቀበል በምስራቅ ወልጋ ዞን በዝጌና በመዳሉ በሳሲጋና ጋና በኦኬም በኦባ ሙሳናና ባንገር ጉቴ በአንዶ ደዲቾና በኪርሞ እንዲሁም በሮጉሮ ወልጋ ደግሞ በቱሉ ጋና በጉዲ አቢሳ በጃርዲጋም ጃርቴና በኦሙሩ በጋምሳና በዳልቾ የሚገኙ የአማራ ተወላጆችን በጅምላ ሲገድልና ሲያፈናቀል እንዲሁም ሀብት ንብረታቸውን ሲዘርፍ እንደነበር ለማወቅ ተችሏል። የ67ኛ ክፍለ ጦር አዛዥ በሆነው ኮሎኔል ገመቹ ትዕዛዝ ሰጭነት በተለይ በቱሉ ጋናና በአንገር ጉቴ እንዲሁም በኦኬና በመዳሎ ህዝቡን ሊያነቁና ሊያደራጁ ይችላሉ ተብለው የተጠርጠሩ ከ300 በላይ የአማራ ተወላጆች የምስራቅ ወለጋ ዞን መቀመጫ በሆነችው ነቀምቴ ከተማ በሚገኘው የዞኑ ማረሚያ ቤት ጃቶ ማረሚያ ቤት በስር እየማቀቁ እንደሚገኙም ለማረጋገጥ ተችሏል። ኮሎኔሉ የካቲት 30 ቀን 2017 ዓ.ም እሁድ ለሰኞ አጥቢያም ባረፈበት ደሳለኝ ሆቴል ህይወቱ አልፎ የተገኘ ሲሆን አስከሬኑ ለምርመራ ወደ አዲስ አበባም መላኩም ታውቋል። ከዩብራን ቤተሰቦች ከዱካኒውስ ለሰዓቱ የነበሩ መረጃዎች እነኝን ይመስሉ ነበርም። በቀጣይ በሌል ዜናዎች እንዲሁም ጥቆሞ እስከምንገናኝ በያላችሁበት የዓለም ጫፍ በሰላም ቆዩኝ።